ለመድፈኞቹ ደጋፊዎች እጅግ አስደሳች ዜና ተሰምቷል። አርሰናል በቀጣዩ የክረምት የዝውውር መስኮት የመጀመሪያ ፈራሚውን በእጁ እንዳስገባ ተረጋግጧል እየተባለ ነው። ለመድፉ ደጋፊዎች ይህ እጅግ አስደሳች ዜና ነው። በተቃራኒ ደግሞ አርሰናል በምልመላ ስህተቶች ምክንያት ያጣው አንድ ኮከብ አለ። የፓሪስ ሳን ዣርማውን ኮከብ ኪቪቻ ኪቫራስኬሊያን የማስፈረም ዕድል እንደነበረውና ሳይጠቀሙበት እንደቀረ አዲስ መረጃ አመላክቷል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ በክረምቱ በጣም በርካታ ተጫዋቾችን እንደሚያሰናብቱና ትልልቅ ተጫዋቾችንም ለማዘዋወር እየሰሩ እንደሆነ መረጃዎች ወጥተዋል። ሸጋ ስፖርትን ሰብስክራይብ ማድረግ እንዳትዘነጉ። እንደ ከዚህ ቀደሙ ሁሉ መረጃችን ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩ። ትላንትና ምሽቱን ከተሰማው አዲስ አስደሳች ዜና እንጀምራለን። አርሰናል ከሪያል ሶሴዳዱ ማርቲን ዙቢሜንዲ ጋር ዝውውሩን ለማጠናቀቅ ስምምነት ፈጽሟል። ሁለቱ አካላት በመርህ ደረጃ በዝውውሩ ዙሪያ እንደተስማሙ ቤን ጃኮብስ የተባለ ይህንን ዝውውር እየተከታተለ ያለ ጋዜጠኛ ይፋ አድርጓል። አሁን የቀረው የውድድር ዓመቱ መጠናቀቅና በሁለቱ ክለቦች መካከል ፊርማ ማኖርን ብቻ

ወደ አርሰናል የሚመጣው አዲሱ ተጫዋች ይሆናል። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ይህንን ተጫዋች ወደ መድፉ እንዲቀላቀል ለማድረግ ጠንካራ ስራን ሰርቷል። ከአንድሪያ ቤርታ ባለፈ የቀድሞ የስፖርቲንግ ዳይሬክተሩ ኤዱና ረዳቱ ጄሰን አይተን ይህንን ተጫዋች ወደ አርሰናል እንዲመጣ ለማድረግ ጠንካራ የሚባለውን ስራ አስቀድመው ሰርተዋል። የሃያ ስድስት ዓመቱ ተጫዋች በሁሉም ጉዳዮች ዙሪያ ከአርሰናል ጋር ተስማምቷል። አሁን የሚቀረው በክረምቱ ክለቡን መቀላቀል ነው ተብሏል። ማርቲን ዙቢሜንዲ የአርሰናል የክረምት የዝውውር መስኮት የመጀመሪያ ፈራሚ መሆኑ የተረጋገጠ ዜና ነው ተብሏል። መጀመሪያ በምስጋና እንጀምራለን። የሸጋ ስፖርት ተከታታዮች ሰብስክራይብ እያደረጋችሁ መረጃዎቻችንን ስለምታደምጡ፣ አስተያየቶቻችሁንም በቀናነት ስለምታደርሱን እጅግ አድርገን ከልብ እናመሰግናለን። ይህ ተግባራችሁ በብዙ እንድንበረታና ለበርካታ ስራዎች እንድንነሳሳ ስለሚያደርገን እባካችሁ ቀጥሉበት። ነገር ግን በጣም በርከት ያላችሁ ተከታታዮች ከዘጠና በመቶ በላይ የቻናላችን መረጃ ተከታታዮች ሰብስክራይብ ያላደረጋችሁ እንደሆነ ዩቲዩብ ይገልጽልናል። እባካችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑና መረጃዎቻችንን እንድታደምጡ በአክብሮት እንጋብዛችኋለን። እኛ ደግሞ በምላሹ ተአማኝና ፈጣን የሆኑ ስፖርታዊ ጉዳዮችን ወደ እናንተ ማድረሳችንን እንቀጥላለን። የቀድሞ የአርሰናል መልማይ አርሰናል ኪቪቻ ኪቫራስኬሊያን የማዘዋወር እድሉን ሳይጠቀምበት እንደቀራ ጋለጠ። 2022 ላይ ይህ ተጫዋች ወደ ናፖሊ ከማምራቱ በፊት አርሰናል በእጁ ማስገባት የሚችልበት እድል ነበረ ብሏል። ኪቪቻ ኪቫራስኬሊያ በዳይናሞ ቲብሊሲ አካዳሚ ያደገ፣ ከዚያ በኋላ በራሺያ ከፍተኛው ሊግ 2019 መጫወት የጀመረ ተጫዋች ነው። በሎኮሞቲቭ ሞስኮ በውሰት የጀመረው ተጫዋች ለሩቢን ካዛን ደግሞ በቋሚነት ተሰልፎ ነበረ። ይህ ጆርጂያዊ ተጫዋች ወደ ሀገሩ ክለብ ዳይናሞ ባቱሚ ተመልሷል። ከዚያ በኋላ ነው ናፖሊ በ13 ሚሊዮን ፓውንድ ተጫዋቹን በእጁ ያስገባው። አሁን ይህ ተጫዋች በጥር የዝውውር መስኮት ፓሪስ ሳን ዣርማ 70 ሚሊዮን ዩሮ ከፍሎ የግሉ አድርጎታል። በዓለማችን እግር ኳስ ካሉ እጅግ አስፈሪ የመስመር አጥቂዎች መካከል የ24 ዓመቱ ክቫራስኬሊያ አሁን የሚጠቀሰው ተጫዋች ነው። የቀድሞ የአርሰናል መልማይ ቶማስ ፒዥኒ እንደተናገረው ከሆነ ይህንን ተጫዋች ገና ከሩቢን ካዛን ጀምሮ ሲከታተሉትና ሲመለምሉት እንደነበሩ ያስታውሳል። ቶማስ ፒዥኒ አርሰናልን ወክሎ ይህንን ተጫዋች የመከታተልና የመመልመል ኃላፊነት እንደተሰጠው ይናገራል። ነገር ግን ኪቫራስኬሊያ በሩቢን ካዛን በነበረ ጊዜ ያሳየ የነበረው ደካማ ብቃቱ ለፕሪሚየር ሊግ የሚመጥን መስሎ እንዳልተሰማው ይናገራል። የጆርጂያ ታዳጊ ብሔራዊ ቡድን ወደ ፖላንድ አምርተው የማጣሪያ ጨዋታ ችን ያደርጉ ነበረ። የኔ ስራ ደግሞ እዚህ ተጫዋች ላይ ትኩረት አድርጎ መከታተል ነበረ። በእርግጥ እርሱም ብቻ ሳይሆን ዙሪኮ ዳቪዳሽቪሊንም የማየት ኃላፊነት ተሰጥቶኝ ነበረ። ከዚያም ወደ ሩሲያ ተመልሼ ሲጫወት ተከታትዬዋለሁ። እድገቱን ለረጅም ጊዜ ስከታተለው ቆይቻለሁ ሲል ለዌዝሎ የተባለ መገናኛ ብዙሃን ቶማዝ ፒያዥኒ ይናገራል። ይህንን ተጫዋች ለመከታተል ብሎ ባመራበት አንድ ጨዋታ ላይ ያስተዋለውንም ይናገራል። በድሮው የሩቢን ካዛን ስታዲየም ላይ ነበረ። ዳይናሞ ሞስኮን ሩቢን ካዛን ይገጥማል። ሴባስቲያን ዚያመኒስኪ በዚያ ጨዋታ ላይ ይሰለፍ ነበረ። ኪቫራስኬሊያ ከተጠባባቂ ወንበር ተነስቶ ወደ ሜዳው ገባ። ከዚያ በኋላ ሁለት ያልተሳኩ ድሪብሎችን ሲያደርግ ነበረ። ደጋፊዎች ለዚህ እንቅስቃሴው በጣም ኔጌቲቭ የሆነ አሉታዊ ምላሽ ነበር ያሳዩት። ከዚያ በኋላ በተደጋጋሚ ብዙ ስተ ቶችን ይሰራ ነበረ። ጫናውን መቋቋም አልቻለም። በራስ መተማመኑን በጨዋታው ላይ አጥቶ ነበረ። ተጫዋቹ በጣም ጥቂት ሺህ የሚቆጠሩ የካዛን ደጋፊዎች የሚፈጥሩትን ጫና መቆጣጠር ሲያቅተው ለተጫዋቹ ጥሩ የሚባል ሬት እንዳንሰጠው አስገድዶናል ሲል ፒያዥኒ ይናገራል። በአንድ ጨዋታ ላይ በታየ ነገር ሪፖርቶችን መጻፍ እጅግ ከባድ ነው። ነገር ግን እኔ የተመለከትኩትን ነገር ሪፖርት መጻፍ ነበረብኝ። ማጠቃለያ ኮንክሉዥን የሚሆኑ ሀሳቦችን መስጠት ነበረብኝ። ሌሎች የረዘሙ በዛ ያሉ ምልከታዎች ያስፈልጉ ነበረ። ነገር ግን በነበረው መረጃ የተወሰነው ውሳኔ ተጫዋቹ ወደ አርሰናል እንዳይመጣ እንዳደረገ ይናገራል። አርሰናል በዚህ ተጫዋች ምትክ ብራዚላዊውን የ22 ዓመት የአጥቂ ስፍራ ተጫዋች ማርኪኒዎስን በአምስት ዓመት ኮንትራት ለሳዎ ፓውሎ 3 ሚሊዮን ፓውንድ ከፍሎ አዘዋውሮታል። በሚኬል አርቴታ ስር ይህ ተጫዋች ያልተሳካ ዝውውር ሆኗል። ወደ ክሩዜሮም በአሁኑ ሰዓት በውሰት ተሰጥቷል። ፒያዥኒ ስለ ሊያንድሮ ትሮሳርድም ይናገራል። ከብራይተን 223 ጥር ወር ላይ 27 ሚሊዮን ፓውንድ የተከፈለበት ሊያንድሮ ትሮሳርድ በሌጅ ፖዛን እና በጌንግ ጨዋታ ላይ አድሞ ተጫዋቹን ይከታተለው እንደነበረ ገልጿል። የዚያኔ በቤልጅየም እያለ ሊያንድሮ ትሮሳርድ ለአርሰናል የሚመጥን ተጫዋች ነው ብዬ አላመንኩም ነበረ በማለት ይህ ሰው የነበረውን የምልመላ ሪፖርት ለአርሰናል ይፋ አድርጓል። ሊያንድሮ ትሮሳርድን በተመለከተ በጊዜው የነበረ የኔ እምነት በእንግሊዙ ስላሉ የተወሰኑ ክለቦች ሊሆን ይችላል እንጂ እንደ አርሰናል ላለ ትልቅ ክለብ ይሆናል ብዬ አላመንኩም ነበረ ብሏል። አርሰናል እነዚህን ተጫዋቾች አስቀድሞ ባለማዘዋወሩ ስህተት የፈጸመ ይመስላችኋል? ኮሜንት ላይ አስተያየቶቻችሁን ጻፉልኝ። አንድሪያ ቤርታ በመጀመሪያው የክረምት የዝውውር መስኮቱ በለንደኑ ክለብ እጅግ ከፍተኛ ሥራ ይጠብቀዋል ተብሏል ኑኖ ታቫሬሽ አልበርት ሳምቢሎ ኮንጋ ፋቢዮ ቪየራ ና ኦሌክሳንደር ዚንቼንኮ ከአርሰናል ጋር የሚለያዩ ተጫዋቾች ይሆናሉ በክረምቱ ዠርዢኒዮ ወደ ፍላሚንጎ ኬረን ቲርኒ ደግሞ ወደ ሴልቲክ እንደሚያመሩ ተረጋግጧል የቶማስ ፓርቴ ኮንትራት አሁን ድረስ የተረጋገጠ ነገር የለውም ጋናዊው የአማካይ ስፍራ ተጫዋች ምናልባት ከክለቡ ሊለቅ የሚችልበት እድል እንዳለ እየተነሳ ይገኛል። በመጀመሪያው የክረምት የዝውውር መስኮቱ አንድሪያ ቤርታ በጣም በርከት ያሉ በክለቡ የማይፈለጉ ተጫዋቾችን የማሰናበት ኃላፊነት ተጥሎበታል። በምትኩ ደግሞ ብዙ ተጫዋቾችን ለማዛወር እየተንቀሳቀሰ ይገኛል። አንደኛው ቪክቶር ዮኬሬሽ ነው። ይህ የአጥቂ ስፍራ ተጫዋች ከስፖርቲንግ ሊዝበን ወደ አርሰናል መምጣት በሚችልበት እድል ዙሪያ ክለቡ እየተማከረ ይገኛል። የተወደዳችሁ የሸጋ ስፖርት ተከታታዮች ቻናላችንን ሰብስክራይብ በማድረግ እንድታግዙን በአክብሮት እንጠይቃችኋለን። በጣም በርከት ያላችሁ የቻናላችን ተከታታዮች ሰብስክራይብ ሳታደርጉ እንደምትመለከቱ ዩቲዩብ ያመላክታል። እባካችሁ ሰብስክራይብ በማድረግ ቻናላችንን አግዙን። እኛ ደግሞ ለውለታችሁ ምላሽ እጅግ ተአማኝና ፈጣን የሆኑ መረጃዎችን ወደ እናንተ ለማድረስ እንተጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ።